ወላሂ በጣም ነው ድክም ያለኝ፣ ሳን ያለኝ ማለት ነው። ከምነግራችሁ በላይ ማለት ነው። እንዴ ይህን ህሙሜ ለማለት ነገረው ነው ያልኩት። ወላሂ ሀቂ አነምራችሁ ማለት ነው በቃ። እንዴት የሰው ልጅ ጠዋት የተገተረ በቃ መኝታ ሰዓት ሲደርስ ነው ያኔ የምታፍረው የመኝታ ሰዓት ማለት ነው። እንደ ወገብ ብላ ቅጥ ያለ ማለት ነው። የመፍራት የምር ስደተኞች፣ እንዴት ነው ኑሯችን የአላ ሁላችሁ በጣም እናሳዝናለን። እስኪ ዱአ አድርጉልኝ፣ ያረብ ዱአ እንዳረግ በያለንበት ሁላችሁም ባለም ዳርቻ ያላችሁ ዱአ አድርጉ፣ ዱአ እንዳረግ ኢንሻላህ። የምር ደከመኝ ያለኝ የምር የምር ነው ምላችሁ ላይ ሀቂቃ ማለት ነው። ሳንደ ስርጭት ደከመኝ ያለኝ በቃ ስራው አያልቅም ማለት ነው። እኔ ብቻ ነኝ ግን፣ ላ ሐውለ ወላ ቁወተ ኢላ ቢላህ። እኔ ብቻ መሰለኝ መጥፎ ቤት ያጋጠመኝ የምር በቃ መተንፈስ ሰው ያጣል፣ መተንፈሻ ያጣል። ይሄ ምርና አመላችሁ ማለት ነው። ጠዋት እዚህ ጋዝ ላይ እየተለኮስኩ በቃ ማታ ነው የሚለየኝ ማለት ነው። እና በጣም ከብዷል ውዶቼ፣ ወይ ኑሮ ከብዷል። ኢትዮጵያ ይባላል እየተበቀትን መጣን። ስደት ያየነ ያየ ሁላ ስደት የቀመሰ ሀገሩ አይቀመጥም ይባላል፣ አባባል ነው ይሄ ሁሉም ይቀመጣል። እዛ እንደ ኑሮ ማለት ነው እንደ ድሮ ደረጃ ሁሉም እንደ ድህነቱ ይኖር ነበረ። ግን እኛ አሁን ላይ ሚዛን መጀመራችን ለማውራት ራሱ ሳምን ያህል በጣም ማለት ነው። ለማልዳት ነው ሰው ብዬ ነው የመጣሁት እናንተ ጋር ማለት ነው። ጠፍቼ አለሁኝ በነገራችን ላይ ምንም ስላልተመቸኝ ሰዓትም ስላጣሁኝ ቤት ውስጥ ደግሞ እንደዚያ አይነት ቪዲዮ ማድረግ ምናምን። አይፈቀድም ስታሄል ማለት ነው። በጣም ከባድ ናቸው ሰዎቹ፣ አደጋ ናቸው። እንደዚህ አይነት ነገር ካዩ በቃ ሌላ ነገር ነው የሚመስላቸው፣ ሌላ ነገር ነው የሚፈጥሩት ማለት ነው እና ግን ብዬ እስኪ አልኩና አንገባውም ማለት ነው፣ ያው በድምፅ ብቻ ማለት ነው። ውዶቼ በጣም ይቅርታ። ኢንሻላህ አላህ ስብሀኖ ታአላ እቅዳችን አሟል ወደ ሀገራችን ይመልሰን። የምር ደክሞኛል፣ በጣም የተሳነ ማለት ነው። ይህ እኔ እንጃ እና ከባድ ነው፣ ከባድ ከባድ ነው። ወላይ ጠዋት የተገተረው ማታ ድረስ ማለት ነው። በልተው አይጠግቡ አስተፍርላ ላዚም ተሰርተ አይጠገብ አይጠግቡ። በቃ መስራት መስራት መብላት ነው ስራቸው እነሱ ነው የሰራለው። እጄንም እግሬንም ወገቤንም ሰውነቴን በሙሉ ነው የደከመው ላይ በዚህ በሙቀት ማለት ነው። አስባችሁታል። ውቃት የተገተር ጉጋዝ ላይ ማታ ድረስ ስደርስ እንግዲህ በጣም ከባድ ነው። ብቻ ውዶቼ ሲያግዙ፣ በዱአችሁ ወይ ደግሞ ሰብስክራይብ አድርጉኝ። ውዶቼ ይህን የምታው ይህን ቪዲዮ የምታዩ በሙሉ በአላህ ሰብስክራይብ አድርጉ። ማለት ነው ያው እንደ ሰው ሊሆን ማለት ነው። ኢንሻአላ አላህ ደግሞ ሰበብ ነው የሚሻው አሰቡት እንደሚያደርስ አልጠራጠርም። ኢንሻላህ ባላ ፍቃድ ደግሞ የእናንተ ሰበብ ያስፈልጋል። ዝጋ ማለት ነው ሰብስክራይብ አድርጉኝ። የምር ኑሮ ምርርርር ነው ያለኝ የሳውዲ አረቢያ ኑሮ ማለት ነው። አመት ነው የሆነ እኮ ገና ማለት ነው፣ ግን እንዴት ነቻ? አንድ አመት ደግሞ የምታልቀው ነው ጥያቄ። የምር ሸክም ሸክም ነው የሆነብኝ ማለት ነው። በዚህ አይነት ስራ አለ አይደለ ፓርታይ

ወዴት ስራ ገባለሁ ማለት ነው እኔ ማበረያት ማን ተማን ሁ ማይነሱ አይደለም። ከዛ ለተናላቻለህ እንዴት ይወጣ። አመሰግናለሁ ስለአዳመጣችሁ። በጣም በጣም አድርጌ አመሰግናለሁ። አስመሰግናችኋለሁ። በያላችሁበት አላህ ይጠብቃችሁ። ጂዛኩም አላካ ይርንጀዛ ዱንያ አኺራ። ውዶቼ ሰብስክራይብ አድርጉ፣ ይደምሩኝ፣ እንተጋገዝ። ይሄ ምን ችግር አለው ብንደማምር ማለት